እኔ ሲጀምር ደፍሮሽ ነው ስትል እንደነገጥኩኝ የኔ ባል ነው ደፋሪ። ውዴ ደፍረሽ ሆኖ ደፍሮሽ ኒኩግራ ገባኝ። ደፍረሽ ሆኖ ደፍሮሽ ውዴ፣ ባል የስተማቀው ድረስ እንደዚህ አይነት ሰው አይደለም። ስለዚህ ደፍረሽ ወይስ ደፍረሽው? እንዴት ያለ ነገር ነው? ጋር ሴቱ ማፈርትቷል። አይን አውጥቶ በልቷል። ፈጣጣ ገጣጣ አይን የምታወጣ ብሷል። በሴቶቹ አቤት የአምላክ ቁጣ የእናቴ ቅምጥል አስጨራሿን ምትል ነኛ ደበኛዋ ብላም ሻፋዳዋ ሰው ቤት ተቀጠራ። እያማሰለች ወጥ ራሷን ትላለች የወሎዋ ቀበጥ። ስም አይከለከልም ያሉትን ይበሉ በአደባባይ ወጥተው ወንዱን ባላፈሉ። ትናንት እንዳልመታች የችግር ማሲንቆ አትንኩኝ ትላለች ዛሬ ልቧ ውልቆ። ለአንዳንድ ሴቶች ነው ሁሉንም አላልኩም። ሴት ከሴት ይለያል አንድ ላይ አይለኩም። ሰዎቻቸው ምን ነው ህቴ ምን ነው እኔ ነ እንዲያስረግዝኩሽ እኔ እናት፣ እሱ እኮ አለልሽ፣ እዛው ኢትዮጵያ እዛው ከጎንሽ እኮ እሱ አለልሽ። ኧረ እንዴት ያለድ ያገባው! ጓደኞች እንዴት ያለድ ያገባው! እንዴት ያለ እንዴ! ከዛሬ ሁለት ቀን በፊት ነው ቪዲዮ የሰራሁላችሁ። ኔ ምን ነው ምን ነው ሲተውሽ፣ እውነታም ካለሽ ወደ እውነታው መግባት ነው። እውነታም ካለልሽ ደግሞ በወሬ መቅረት ነው። በቃ ይሄ ነው ታሪኩ። ምን አለች የመሰላችሁ ዛሬ ጓደኞች፣ ለምንድነው ደውለሽ ስለ እውነቱ ያልነገርሽው? አልናገርም አልናገርም። ልጅ ነው ይሄ ነገር፣ እህል አይደለም አይደል? ልጅ ከሆነ ወደፊት የሚሆነው ነገር ይታያል። እህልም ተሆነ ደግሞ ይሞሻ ይጠፋል። አለከ ይሄም ታሪኩ እና ታዲያ አንቺ ስለነገርሽ ብቻ ደውዬ አስረግዝሃን አሉ ብዬ በመልበልበት በመልበልበት ሰውየው ላይ አልናገርም፣ አልናገርም። ስለዚህ ለምንድነው ለምንድነው ደውዬም ደውዬም እንዳልጠየቅኩት ደውዬም፣ ምንድነው ነገሩ እንዳላልኩትም ተቃለች። ጎበያይዝ እንዴት ያልነገር እዲያገባሁ ይቆይ። ምንድን ነው ከእኔ የምትፈልጊው? ምን ነው ማሬ፣ እንዴ ያስረገዝሽ እኮ እሱ ነው እንጂ እኔ አይደለሁኝም። እንዴ ወይኔ ሀዩ፣ ወይኔ ሀዩ፣ ተካተልኩ እኮ እንዴ። ልጅቱ መልስ እኮን ያካተለኝ። ምን ነው ምን ነው የእኔ እናት፣ ከኋላ የመጣኝ ነው ወጣ የተባለ ተረ ምን ነው ውዴ፣ እንዴ ምን ልሆንልሽ? እሺ ምን ምን ላድርግልሽ? ምን ልሆንልሽ? እሺ እንዴ፣ ኮሜንታተሮች አስቀርትኛል እና መታተራስ፣ እሺ ወይ እና ታዲያ ለእሷ መንገሩ ምን አስፈለገ? እና ታዲያ ከብተሽ ከፍታይ ሰጠሽ፣ ምንድነው የምትሉ? እውነቴን ነው ምን ነው ማሪ ይሄን ያክልን የነዚህ ግስ ዝም ከምታደርጊኝ እሰውየው ላይ ሄደሽ እዛው አናቱ ላይ ቆመሽ ልጅ እንትቀበላለ አትቀበልም ብለሽ እሱን አሳምኝ። እኔ ችግር የለበትም፣ ችግር የለብኝም፣ እሱ ከተቀበልሽ ችግር የለብኝም። እና ታዲያ ልጅ ጸጋ ነው ካላኳሁኑ ካለነገሩ ካለ ነገሩ ከመጣባችሁ እንጂ ጸጋ ነው። ስለዚህ ደግሞ አምኖበት አድርጎትም ከሆነ በስርዓት ሰከን በይና በስርዓት የሚሆነው ነገር ይታየ። ወደፊት እንዴት ያልድ ያገባው ቀስ፣ እንዴት ያልድ ያገባው እንዴት ያል፣ ወይኔ ወይኔ ለያዥ ለገናዥ አስቸገረች እኮ ያዙ ይልቀቁ ይለምድና አልነገርሽውም የባለሽን ሚስጥር መጠበቅ ከፈለግሽ እድሏለሽ ረባክሽ ውዴ እድሏለሽ በሚዲያ ልታወጪ ነው አውጭዋ ከነ መረጃሽ ዝር ግርፍ አርገሽ ሂጂ ሀቢባ ቤት ተናገሪ ከዛ በኋላ የሚሆነውን ነገር እዛው መጀመሪያ ግን ሚዲያ ሳታወጡ ለኔም ሳትናገሩ ችግራችሁን ሁለታችሁ ተግባብታችሁ መፍታት አቃታችሁ ጉድ እኮ ሳትግባቡ ነው እንዴ እናንተ ቆይ በአንድ ሆናችሁ ልጅ ሞክር የደረሳችሁ እንዴት ያለ ነገር አጅም እንዴት ይሽን እሱም ደግሞ ትዳሩን ትቶ ተገናኝታችሁ ይሄን ነገር ስትፈጽሙ ምን ነው አልተመካከራችሁም ይሄ ነገር እንደሚመጣ ምን ነው አልተመካከራችሁም አሁን ሀዩ ምን ታደርጋችሁ ምን ትሆንላችሁ እንዴ ጉድጉ እኔን ለቀቅ አድርጉኝና እዛ ምሆነ መሽ ነው ለባልሽ አልነገርሽው አልጠቅ አልጠይቅ አስረግዛህን አሉ ብዬ ልጠይቀው

ልጆች አባት ብዙ የብዙ ዓመት ልፋቴ ነው፣ የብዙ ዓመት ድክመቴ ነው። በዛ ላይ አሳብረሽ ከገባሽ ደግሞ ችግር የለብኝም፣ ችግር የለብኝም እኔ ስለዚህ ድብን ያለው ድብን ይላል እንጂ ወጥቼ ሚዲያ ላይ ባሊ ያዙ፣ ባሊ ያስረገዘብኝ፣ ባሊ ያጠፋብኝ፣ ባሊ ሄደብኝ፣ ባሊ ያተወኝ፣ ባሊ ያገባብኝ፣ ባሊ ወለደብኝ፣ ሞስተይ ሞስተይ ሲያምር ይፈጠራል። እኔ እንደዚህ አይነት ሴት አይደለሁም። ለሀዲ ሀዲ ለመጣም አለም ሳለ አለቀ። እንዲህ መቀመጫ ኳሳጣችሁ ጓደኞቼ። እኔ ከሱ ጠይቄ እኔ እሱን አለመጠየቄ ከሱ ጋር ይሄን ነገር እንዳልተነጋገርኩ ሁሉ የምታውቀው ውስጠ ሚስጥረኛ ናት፣ ጋይስ ውስጠ ሚስጥረኛ ተደዋውል። እርግጥ እሱ ጋር እንዴት ተደዋውል? ይሄን ነገር ደግሞ ስላላነሳን ይሄን ነገር ስላላዋራ ነበር ይሄን ነገርም ታውቃለች። ውስጥ ታዋቂ ናት እንዴ? እንዴት ያለ ነገር ነው? የቅርብ ሰው ናት እንዴ? ማንነቷን ድብቅ ድብቅ አደረገች። እሺ ማንነትሽን፣ እሺ በይፋ አውጥታውጭና፣ ማንነሽ፣ ወይንሽ አቅሻለሁ ወይ ምንድነሽ? ንገሪኝና ከዛ በኋላ ጉዳዩን ወደፊት የሚታይ ይሆናል። ራስሽን ጠብቂ፣ ምንም ነገር እንዲያቶ እንጂ ራስሽን ጠብቂ። ገና እኔ እኔ ለነገሩ አይመለከተኝም። እሱ እሱ ገና እሱ ጋር ተነጋግረሽ እስከሚቀበልሽ ድረስ እሱ ደግሞ እውነታም ካላችሁ እውነት እስከሚወጣ ድረስ ተረጋጊ፣ ራስሽን ጠብቂ ነው እኔ ያልኳት። ራስሽን ጠብቂ፣ እውነት አርግዘሽ ከሆነ ራስሽን ጠብቂ፣ ችግር የለም። ወደፊት የሚሆነው ነገር ወደፊት ይፈታል። እነው ነው የኔ መልስ ማለት ነው። ጥድፍ ስላሉ ጥድፍ ስላሉ ዛሬውን ዛሬውን አይ ወለድ የሚሄድ ቃሙን ጠብቆ ስቴፑን ጠብቆ ዘጠኝ ወር ተረግዞ ናም የሚወለድ ያለ መሸ እንዳረገዘች ይችላል፣ ግን መውለጃ ይደርሷል ማለት ነው። መውለጃ ይደርሷል። እሺ ትውለድ። እንዴት ያለ ነገር ነው! የምትወልድበትንም ደግሞ እሱ ጋር ነው መመካከር ያለባት እንጂ እኔ ጋር አይደለም። ጋይስ መመካከር ጉድ ባሉካው ጉድ ባሉካው ጉድ ባሉካው ዛሬ ልጠይቀው እንደ ጋይስ፣ እኔማ ልጠይቀው እያሰብኩ ነው። ወላ ላዝም ልጠይቀው እኔ እኮ ማለት ምን ይለኛል፣ ይህን ነገር አመሽ ወይስ እውነት ነው ቢለኝስ መልሱን ፈርቼ አስባችሁታል። መልሱን አስባችሁታል። መልሱን ፈርቼ ነው ግን የምር የምር ማለት ነው። የባሌን መልስ ምን እንደሆነ ፈራሁ። በነገራችን ላይ ማለት እሱን ማስጨነቅ መሰለኝ። እኔም ደግሞ ከሱ የሚመጣውን መልስ መቀበል እንዴት ነው ነገሩ? ያኔ ችግር የለብኝም እቀበላለሁ። ችግር የለብኝም ግን አሁን አስረግዣታለሁ የሚል ከሆነ ምን መልስ ራሴንም እያመቻቸው እስካሁን ድረስ እሰጥሃለሁ ራሴ ነው እያመቻቸው ነው። ግን በነገራችን ላይ እስካሁን ድረስ ያልጠየኩት ማለት ነው። ግን አሁን ልጠይቀው ወስኛለሁ። ዛሬ እደውልለታለሁ በስርዓት ለጠይቀው ወስኛል። ማለት እንዴት ነው የሚጠይቀው እሱ እውነት ነው እንዴ? ግን ከልጅቱ ጋር ግንኙነት ነበር እንዴ ወይስ እንዴት ነው ነገሩ? እሷ ማለት እየዋሸች ነው እውነት አስረግዝሃል። እኔእንግዲህ አላቀም ጋ እንዴት ብዬ እንደምጠይቀው ራሱ ራሴ ነው ላላ እሱ ያላፈረችው ምን ምን ብዬሽ ልጠይቀው እያልኩ ማለት ነው። እና እስኪ ዛሬ እደውልላታለሁኝ በስርዓት የሚሆነውን ነገር አብረን የምናየው ሆናል። እጠይቀዋለሁኝ እምናየው ሆናል። ስለዚህ ልጅቱ ለምንድን ነው ያላወራሽው? እሱ ጋር እንዳላወራን በዚህ ጉዳይ ታውቃለች። በቃ ሁሉን ነገር የምታውቅ የራሱ የቅርብ ሰው እንደሆነች ምናምን እየተሰማኛለሁ። እንዴት እኔ ናሱ ተደዋውለን ይሄን ነገር እንዳላወራንበትም ታውቃለች። ስለዚህ የሚሆነውን ነገር እንግዲህ አብረን የምናየው ሆነ ብረግባኝ ማለት ወንድ አትመኝ ሀዩ ለወንድ አትከራከሪ፣ ወንድ ልጅ ሽንቱን አይሸነም ማለት ነው፣ ሴት ልጅ አለመድፈሩ ነው እያላቸው ጎብኝታ ተብት እያወራቸው ነበር። አይደም ጣጣ የለኝም ለዚህ ነገር ላክን፣ ግን ምንም ይሁን ምን መልሱ ዛሬ ደውዬ እውነታውን ከራሱ ሰማለ። ትናንትናም ደውዬለት ነበር፣ ማታም ተደዋውለን ነበር። ላክን፣ ግን ማታ አኗራለን፣ ቀን ደግሞ ከጓደኞቹ ጋር ነበረ። የሰው ሳይኮ በጣም እጠብቃለሁ። በነገራችን ላይ ሰዎች እኔን ሳይኮ አጠብቁም እንጂ የሰው ሳይኮ በደንብ እጠብቃለሁ። ስለዚህ እስኪ ዛሬ ያለውን ነገር ደውዬ ዲስከስ እናደርጋለን ብዬ አስባለሁ። እና ጓደኞች ግን ወላ በጣም እያሳቀኝ ነው፣ ከራሴ ጋር ማለት ነው። ኢንጆይ እያደረግኩ ነው፣ ከራሴ ጋር ማለት እንዴት ሊሆን ቻለን? እንዴት ስኔ እና እሷ ለመደዋወላችንን እንዴት አወቀች ስለዚህ ጉዳይ አለማውራታችንን እንዴት አወቀች? ሚዲያ ላይ ስለዋራው አይደለም። ትናንት ተደዋውላችሁ ነበረ ግን ስለዚህ ነገር አለዋራችሁም ምናምን እያለች ነበር። እና ማለት ለማመን እየከበደኝ ነው። ወደ መጠራጠሩ እየሄድኩ ነው፣ እንደዚህ እያመራሁላችሁ ወደ መጠራጠሩ ማለት ነው። ጠርጥር ዘመድ በሰኔ ጦር አለ ምናምን እያልኩ ነው ማለት ነው። አኗሪ ደግሞ እናቴ ሴት በሆነችልን ምናምን እያለ ነው። ያንተም ሴት ያደርግልህ ባሉካውም እንግዲህ የልጅ አባት ከሆንክ እያንን ንቀበላለን ችግር የለውም። ላክን ግን ዛሬ ጠብቀኝ ወላሂ ጠብቀኝ። ዛሬ በሬም ብሎ የምናወራበት ይሄን ነገር ብቻ ማሽን ስቀል ይላላችሁ። ወላ ወቢላ ብዬ ነው ነግራችሁ። ምንም አይመስለኝም፣ ምንም አልመስለኝም ማለቴ እየጻፈችልኝ ሁሉ በነግራችሁ ሴት መሆናችሁን ትጠላላችሁ ነው የምላችሁ። ሴት መሆናችሁን ትጠላላችሁ። እኔ ሲጀምር ደፍሮ ነው ስትል ደነገጥኩኝ። የኔ ባልነው ደፋሪ ውዴ ደፍረሽ ሆኖ ደፍሮሽ? እኔኮ ግራ ገባኝ። ደፍረሽ ሆኖ ደፍሮሽ? ውዴ ባሌን ስተማቀው ድረስ እንደዚህ አይነት ሰው አይደለም። ስለዚህ ደፈረሽ ወይስ ደፈርሹ? እንዴት ያለ ነገር ነው ጋይስ? እንዴት ያለ ዲያ መግባት ነው? እንዲሁም ጽፍልኝ እኮ ጥግንን የሚል አረሴቱ ተበላሽቷል። አረሴቱ፣ ወዴት እየሄድን ነው? ተው እንዴ! እውነት እንኳ ቢሆን እንዴት ተን መንደርደሪ ሀሳቡ መናገር መረጃ ላይ በቪዲዮም ሆነ በጽሁፍም ሆነ በቮይስም ሆነ መረጃ ላይ መረጃው መልክልሽ አለው ያንን። ከዛ በኋላ ታምንያለች። መጀመሪያ ከእሱ ጋር ተነጋገሩ። እሱ አላምንል ሲል መረጃ በደንብ መረጃ ላይ አወጣዋል ብላል። ኦኬ፣ እኔ መረጃ አያስፈልገኝም። ከሱ አንድ ይበት ከሰማው፣ አይዋሽኝም። እስተማቀው ድረስ አይዋሽኝም። ከነገረኝ በቂ ነው። ስለዚህ ደግሞ ልጁን እሱ ነው ሊቀበልሽ የሚችለው እንጂ እኔ፣ ተቀበልኩሽ አልተቀበልኩሽ እኔ አላስረገዝኩሽ ያለናት። ያስረግዝሽ ሰውዬ እንዲቀበልሽ እሱን ጠይቂ። ከሱ ጋር ጨርሽ